ሰላም ማርኮኖች፣ የኤሌክትሪክ መኪና በነዳጅ ከሚሰራ መኪና ምን ያህል አዋጭና አትራፊ እንደሆነ ያውቃሉ? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ማርኮን ሆልዲንግ መኪና አስመጪዎች ነን። እኔ መለሰ ጎሽ እባላለው። በአውቶሞቲቭ ኢንጂነሪንግ በባህር ዳር ዩኒቨርሲቲ የተመረቀ ሲሆን በድርጅታችን በማርኮን ሆልዲንግ ኤሌክትሪክ መኪና አስመጪ በቴክኒክ ክፍል ውስጥ ደልቨሪ ኦፊሰር ነኝ። በዛሬው ቪዲዮአችን በኤሌክትሪክ ስለሚሰራ መኪና እና በነዳጅ ስለሚሰራ መኪና ያለውን ልዩነት ምን ያህል አዋጭና አትራፊ እንደሆነ በአምስት ክፍሎች የምናይ ይሆናል። የመጀመሪያው ኮስት ኦፍ ኦፕሬሽን ወይም ደግሞ ኮስት ፎር ሶርስ ኦፍ ኢነርጂ መኪናችንን ድራይቭ ለማድረግ ወይም ደግሞ ለማሽከርከር ለምናወጣው ጉልበት ምን ያህል ወጪ ያስወጣናል። ለምሳሌ በኤሌክትሪክ ለሚሰራ መኪና በኤሌክትሪክ ፓወር በኪሎዋት ምን ያህል እናወጣለን? ተጨማሪ ደግሞ በነዳጅ ለሚሰራ መኪና ለቤንዚን ወይም ደግሞ ለናፍታ ምን ያህል ወጪ እናወጣለን የሚለውን በመጀመሪያው ክፍል የምናየ ይሆናል። ሁለተኛ፣ ኮስት ኦፍ ሜንቴናንስ ወይም ደግሞ ኮስት ፎር ሰርቪስ መደበኛ ለሆነ ሰርቪስ ወይም ደግሞ ጥገና ምን ያህል ወጪ እናወጣለን ለኤሌክትሪክ መኪናና በነዳጅ ለሚሰራ መኪና የሚለውን በሁለተኛ ክፍል ላይ እናየዋለን። ሶስተኛ ኢንቫይሮንመንታል ኢምፓክት በአካባቢ ላይ ያለው ተጽዕኖ፣ የሁለቱ መኪኖች ልዩነት ምን ይመስላል የሚለውን እናያለን። ለምሳሌ ከጽዳት አንጻር ከአየር ንብረት ብክለት አንጻር በሶስተኛ ክፍል ላይ በደንብ ገብተ እናየዋለን። አራተኛ ድራይቪንግ አሲስታንስ ኤንድ ኮምፎርት መኪናችንን ስናሽከረክር ምን አይነት ምቾት አለው እና ምን ምን በቀላሉ ለማሽከርከር ያግዙናል ምን ምን ነገሮች በቀላሉ ለማሽከርከር ያግዙናል የሚለውን በአራተኛ ክፍል ላይ የምናየው ይሆናል። አምስተኛ አዲሽናል ፊውቸር ኦር ኦፕሽን የምንላቸው ምን ምንድን ናቸው በኤሌክትሪክ መኪና እና በነዳጅ መኪና ነው። ውድ ማርኮን ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አንደኛ ኮስት ኦፍ ኦፕሬሽን ኮስት ፎር ሶርስ ኦፍ ኢነርጂ ማለት ነው ለነዳጅ የምናወጣውን ወጪ እና ለኤሌክትሪክ ፓወር የምናወጣውን ወጪ ለመረዳት በምሳሌ እንመልከት። ለምሳሌ አንድ ራይድ አሽከርካሪ ወይም ደግሞ ለሌሎች ጉዳዮች የምንጠቀመው መኪና በቀን 100 ኪሎ ሜትር ቢጓዝ ለነዳጅ መኪና ምን እንደሚመስል አብረን እንመልከት። አንደኛ ለነዳጅ መኪና፣ ለምሳሌ ይህ በነዳጅ የሚሰራ መኪና ፊውል ካፓሲቲ ወይም ደግሞ ነዳጅ የመያዝ አቅሙ 37 ሊትር ቢሆን 37 ሊትር ቢሆን፣ በተጨማሪ በአንድ ሊትር 13 ኪሎ ሜትር የሚጓዝ ቢሆን በአንድ ሊትር 13 ኪሎ ሜትር የሚጓዝ ቢሆን እና በቀን 100 ኪሎ ሜትር ለመጓዝ ምን ያህል ሊትር ነዳጅ እንደሚያስፈልገን አብረን እንስራው። በቀን 100 ኪሎ ሜትር የሚጓዝ ከሆነ አንድ መኪና 100 ኪሎ ሜትር ሲካፈል ለ13 ብናደርገው ስንት ይመጣልናል? 7.7 ሊትር በቀን 100 ኪሎ ሜትር ለመጓዝ በነዳጅ የሚሰራ መኪና ከሆነ ይህን ያህል ሊትር እንጠቀማለን ማለት ነው። ይሁንና አንድ ሊትር አሁን ባለን መረጃ ይህን ቪዲዮ ስንሰራ ባለን መረጃ አንድ ሊትር ነዳጅ ወይም ደግሞ አንድ ሊትር ቤንዚን አንድ ሊትር ቤንዚን 112 ብር ነው። 112 ብር ሶ በቀን 7.7 ሊትር የምንጠቀም ከሆነ የአንድ ሊትር ዋጋ ደግሞ 112 ብር ከሆነ በአንድ ቀን ውስጥ መቶ ኪሎ ሜትር ለመጓዝ ምን ያህል ወጭ እናወጣለን ብለን ስናስብ በቀን 112 ብር የአንድ ሌትር ዋጋ ማለት ነው ሲባዛ በ7.7፣ 7.7 ሌትር ስለሆነ የምንጠቀመው ማለት ነው ሶ ስንት ብር እናወጣለን ማለት ነው። በቀን 862 ብር 862 ብር ከ40 ሳንቲም ወጪ እናወጣለን ማለት ነው በአንድ ቀን ውስጥ ሶ ይሄንን በሳምንት በሳምንቱ ሰባት ቀን አለ። ሳምንቱም ሙሉ በዚሁ ከሆነ 100 ኪሎ ሜትር በየቀኑ የምንጓዝ ከሆነ በሳምንት ስንት እናወጣለን በሳምንት 862 ብር ከ40 ሳንቲም ሲባዛ በሰባት 7 ቀን ነው በአንድ ሳምንት ውስጥ ያለው ማለት ነው። ስንት ብር ይሆናል? 636 ብር ከ80 ሳንቲም እናወጣለን ማለት ነው። በሳምንት ይህን ያህል ብር 636 ብር ከ80 ሳንቲም የምናወጣ ይሆናል። ይህንን በወር ውስጥ ብንቀይረው በአንድ በወር ውስጥ 30 ቀን አለ በ30 ቀን ውስጥ አራቱን ቀን ብናርፍበት ወይም ደግሞ 100 100 ኪሎ ሜትር ባንጓዝ፣ ለምሳሌ በአንደኛው ቀን 90 ኪሎ ሜትር በሌላኛው ቀን 80 እያለን ብንሄድ፣ አራቱን ቀን እረፍት አድርገን ወይም ደግሞ መጠባበቂያ አድርገን ብንወስደው በወር ውስጥ 26 ቀን ብቻ ብንሰራ 862 ብር በቀን የምናወጣዋለን። ሶ በ26 ቀን ውስጥ ስንት ብር እናወጣለን ማለት ነው 22422 ብር ከ40 ሳንቲም የምናወጣ ይሆናል ማለት ነው። እንግዲህ በወር ውስጥ 22422 ብር ከ40 ሳንቲም የምናወጣ ይሆናል። ይህንን በአመት ምን ያህል ወጪ እንደምናወጣ እንየው። በአመት ደግሞ በወር ውስጥ 22422 ብር ከ40 ሳንቲም የምናወጣ ከሆነ በአመት ውስጥ 12 ወር አለ። በ12 እናባዘዋለን ማለት ነው ነጥብ 4 ሲባዛ በ12 ስንት እናወጣለን ማለት ነው። በአመት ውስጥ 269268 ብር ከ80 ሳንቲም የምናወጣ ይሆናል ማለት ነው። በአመት ይህን ያህል ወጪ እናወጣለን ማለት ነው። 100 ኪሎ ሜትር በየቀኑ የምንጓዝ ከሆነ ማለት ነው። ሶ በነዳጅ ይህን ያህል ወጪ የምናወጣ ከሆነ በኤሌክትሪክ መኪናስ ምን ያህል ወጪ እናወጣለን የሚለውን አብረን። እኔ አሁን ደግሞ በኤሌክትሪክ የሚሰራ መኪና ለምሳሌ ቻንጋን ኢስታር 224 ሞዴልን ብናይ በቀን 100 ኪሎ ሜትር ለመጓዝ ምን ያህል ወጪ ሊያስወጣን እንደሚችል አብረን እናያለን። ነዳጅን ሊትር እንደምንለካ ሁሉ የኤሌክትሪክ ፓወርን ደግሞ በኪሎዋት ፓወር ነው የምንለከው። ቻንጋን ኢስታር ኢስታር ብለን መውሰድ እንችላለን። ኢስታር 224 ሞዴል ባትሪ ካፓሲቲዋ ወይም ደግሞ ኤሌክትሪክ ፓወርን ስቶር የማድረግ አቅሟ በፉል ቻርጅ 100% ማለት ነው 32 ነጥብ 2 ኪሎዋት አወር ነው። ኤሌክትሪክ ፓወርን በኪሎዋት አወር ነው የምንለካው ማለት ነው። በፉል ቻርጅ ስንት ኪሎ ሜትር ትሄዳለህ ካልን፣ ደግሞ በ100% በዚህ በ32 ነጥብ 2 ኪሎዋት አወር በ100% ማለት ነው 315 ኪሎ ሜትር ትሄዳለች በ100% ማለት ነው። ይህንን በአንድ ኪሎዋት ሃወር ታዲያ ስንት ኪሎ ሜትር መጓዝ ትችላለች ብለን ስናሰላ 315 ኪሎ ሜትር ሲካፈል ለ32 ነጥብ 2 ስናደርገው ስንት ይመጣልናል? 9.77 ኪሎ ሜትር ፐር ኪሎ ሜትር ኪሎ ዋት ሃወር ትሄድልናለ ማለት ነው። ቅድም በአንድ ሌትር 13 ኪሎ ሜትር በነዳጅ የሚሰራው መኪና እንደሚሄድልን ሁሉ ይህ ደግሞ 9.7 ኪሎ ሜትር በአንድ ኪሎዋት ሃወር መጓዝ እንችላለን ማለት ነው። ስለዚህ 100 ኪሎ ሜትር በቀን ለመጓዝ ስንት ኪሎዋት ሃወር ይፈጅብናል ብለን ስናስብ 100 ኪሎ ሜትር 100 ኪሎ ሜትር ሲካፈል ለ9.7 ኪሎ ሜትር ኪሎ ሜትር ፐር ኪሎዋት ሃወር ስናደርገው በቀን ስንት በአንድ ኪሎዋት ሃወር ዘጠኝ ነጥብ ሰባት ኪሎ ሜትር እንደሄደ ሁሉ በመቶን ኪሎ ሜትር ለመጓዝ ደግሞ ስንት ይፈጅብናል? ይህንን ስናካፈለው አስር ነጥብ ሶስት ኪሎዋት ሃወር እንጠቀማለን ማለት ነው። መቶ ኪሎ ሜትሩን ለመጓዝ አስር ነጥብ ሶስት ኪሎዋት ሃወር እንጠቀማለን ማለት ነው። ቅድም መቶ ኪሎ ሜትር ለመጓዝ በነዳጅ መኪና ከሆነ 7.7 ሊትር ነዳጅ እንደምንጠቀመው ሁሉ ማለት ነው። ሶ ይሄንን ላይክ የኤሌክትሪክ መኪኖች ደግሞ እንደምታውቁት ኤሲ እንጠቀማለን ወይም ደግሞ ድራይቪንግ ሞድ የምንላቸው ኢኮ ሞድ ላይ ልናደርገው እንችላለን፣ ሌሎች አክሰሰሪዎችን ልንጠቀም እንችላለን እና ይሄ መቶ ኪሎ ሜትሩን ብቻ ለመጠቀም ነው፣ ሞተራችን ድራይቭ የሚያደርግልን ማለት ነው ግን በተጨማሪ እነኚህ ሌሎች አክሰሰሪዎችና ድራይቪንግ ሞዳችን ፓወር የሚጠቀመው ከባትሪው ስለሆነ አንድ ኪሎዋት ሀወር ቢጠቀም በቀን ውስጥ ማለት ነው፣ መቶ ኪሎ ሜትር እየነዳን አንድ ኪሎዋት ሀወር ብንደምርበት አጠቃላይ 11 ነጥብ 3 ኪሎዋት ሀወር መቶ ኪሎ ሜትር ለመጓዝ ያስፈልገናል ማለት ነው። ይህንን 11 ነጥብ 3 ኪሎዋት ሀወር በቤታችን ቢሆን ቻልጅ የምናደርገው በቤታችን ቢሆን ማለትም ከቤታችን ቆጣሪ ቢሆን ቻርጅ የምናደርገው ለኤልፓ የምንከፍለው በ1 ኪሎዋት ሃወር ሶስት ብር ቢሆን በ1 ኪሎዋት ሃወር እኩል ይሆናል ሶስት ብር ቢሆን የምንከፍለው 11 ነጥብ 3 ኪሎዋት ሃወር ስንት ብር ያስወጣናል ማለት ነው። 11 ነጥብ 3 ኪሎዋት ሃወር ሲባዛ በሶስት ስናደርገው ስንት ይመጣልናል 33 ብር ከ9 ከ90 ሳንቲም 33 ብር ከ90 ሳንቲም ወጭ እናደርጋለን ማለት ነው 100 ኪሎ ሜትር ለመጓዝ ማለት ነው ይህንን በሳምንትስ ምን ያህል ውጭ እናወጣለን ብለን ስንሰራ በሳምንቱ ሰባት ቀን አለ 33 ብር ከ90 ሳንቲም ሲባዛ በሰባት ቀን ስናደርገው ስንት ይመጣልናል 237 ብር ከ30 ሳንቲም በሳምንት እናወጣለን ማለት ነው። በየቀኑ 100 ኪሎ ሜትር የምንጓዝ ከሆነ ማለት ነው። በወር ውስጥ ምን ያህል ወጪ እናወጣለን ስንል በወር በቀን 33 ብር ከ90 ሳንቲም የምናወጣ ከሆነ በወር ውስጥ ቅድም ለነዳጅ መኪና 26 ቀን እንደወሰድን እዚህጋም 26 ቀን እንወስዳለን ማለት ነው። በወር 881 ብር ከ40 ሳንቲም እናወጣለን በወር ውስጥ ማለት ነው። ሶ ይህንን በአመት ስንቀይረው በአመት ምን ያህል ወጪ እናወጣለን ብለን ስንል በአመት 10576 ብር ከ80 ሳንቲም በአመት ውስጥ ወጪ እናወጣለን ማለት ነው። ይህንን በቤታችን ቻርጅ ስናደርግ ማለት ነው። ይሄ በቻርጅ ስቴሽን ቦታ ወይም ደግሞ በፍጥነት ቻርጅ የምናደርግበት ቦታ ላይ ቢሆን ቻርጅ የምናደርገው በቻርጅ ስቴሽን ላይ ደግሞ አንድ ኪሎ ዋት ሀወር አሁን ባለው ሁኔታ አስር ብር ነው የምናወጠው። ሶ በቀንኛ 11.3 ኪሎ ዋት ሀወር ሲባዛ በአስር ብር ስናደርገው 113 ብር በቀን እናወጣለን ማለት ነው። ይህም 100 ኪሎ ሜትር ለመጓዝ ማለት ነው። ይህንን በሳምንት በሳምንት ስንሰራው ደግሞ በሳምንት ውስጥ ሰባት ቀን አለ በቀን 113 ብር ሲባዛ በ7 ስናደርገው ስንት ይመጣልናል 791 ብር 791 ብር በሳምንት እናወጣለን ማለት ነው ይህንኑ በወር ምን ያህል እናወጣለን ብለን ስንሰራ በቀን 113 ብር ሲባዛ በወር ውስጥ 26ቱን ቀን የወሰድ ነው በ26 ስናደርገው ስናባዘው ስንት ይመጣልናል 20 938 ብር 2938 ብር በወር እናወጣለን ማለት ነው። መቶ ኪሎ ሜትር ለመጓዝ ማለት ነው፣ በየቀን 100 ኪሎ ሜትር ለመጓዝ ይሄንን በዓመት ምን ያህል እናወጣለን ስንል በዓመት በወር ውስጥ 2938 ብር ሲባዛ በዓመት ውስጥ 12 ወር አለ፣ ይሄ ስንት ይመጣልናል? 35 35256 ብር ከ60 ሳንቲም ወጪ እናወጣለን ማለት ነው። ስለዚህ ሀሳቡ ምንድን ነው? ምን ለማለት ነው የፈለግከው ብላችሁ ብትሉ እስ ኮምፔር እናድርጋቸው እናወዳድራቸው፣ ያለውን ልዩነት በነዳጅ ስንጠቀም እና በኤሌክትሪክ መኪና ስንጠቀም ማለት ነው። ስለዚህ በአጠቃላይ በቀን መቶ ኪሎ ሜትር ርቀት የሚጓዝ በነዳጅ የሚሰራ መኪናና በኤሌክትሪክ የሚሰራ መኪና ልዩነት ምን ያህል ወጪ እንደሚያስወጣን በደንብ እናያለን፣ አብረን ነው። በነዳጅ የሚሰራ መኪና በቀን 862 ብር ያስወጣናል። 100 ኪሎ ሜትር ለመጓዝ ማለት ነው። በኤሌክትሪክ የሚሰራ መኪና ቻርጅ የምናደርገው እቤታችን ከሆነ በቀን 33 ብር ያስወጣናል ማለት ነው። ልዩነቱን ይኸው፣ 828 ብር ከ50 ሳንቲም ትርፍ ማግኘት እንችላለን ማለት ነው። ኤሌክትሪክ መኪናችንን ቻርጅ የምናደርገው ቻርጅ ስቴሽን ቦታ ወይም በፍጥነት ቻርጅ ማድረጊያ ቦታ ከሆነ ደግሞ በቀን የምናወጠው 113 ብር ነው። ለነዳጅ የምናወጠው ደግሞ 862 ብር ነው። ልዩነቱን እዩት፣ እናቀናንሰው። 862 ብር ሲቀነስ 113 ብር ስናደርገው 749 ብር በቀን እናተርፋለን ማለት ነው የኤሌክትሪክ መኪና የምንጠቀም ከሆነ ሁሌም ቻርጅ የምናደርገው በፍጥነት ከሆነና ቻርጅ ስቴሽን ቦታ ላይ ከሆነ ቻርጅ የምናደርገው፣ በሳምንት ታዲያ ምን ያህል እናተርፋለን ብለን ስናስብ በሳምንት ውስጥ ለነዳጅ መኪና 6036 ብር እናወጣለን። በኤሌክትሪክ ለሚሰራ መኪና ደግሞ 791 ብር ብቻ እናወጣለን ማለት ነው። ልዩነቱን እኔው 6036 ሲቀነስ 791 ብር ስንት እናተርፋለን ማለት ነው። 5245 ብር እናተርፋለን በሳምንት ማለት ነው። በወርስ ምን ያህል እናተርፋለን ካልን 19484 ብር የምናተርፍ ይሆናል ማለት ነው። በአመቱ ውስጥ አጠቃላይ በአመቱ ውስጥ ደግሞ ምን ያህል የነዳጅ መኪና ያስወጣናል ብለን ካሰብን 269 68 ብር የምናወጣ ሲሆን ለነዳጅ ብቻ ማለት ነው። ለኤሌክትሪክ ደግሞ የምናወጣው 35256 ብር ብቻ ነው የምናወጣው ማለት ነው። ልዩነቱን እኔው 269668 ብር ሲቀነስ 35256 ብር፣ ልዩነቱ ወይም ልናተርፍ የምንችለው በኤሌክትሪክ መኪና የምንጠቀም ከሆነ 233812 ብር እናተርፋለን ማለት ነው። አስባችሁታል? ይህን ያህል ትርፍ ማግኘት እንችላለን ማለት ነው በኤሌክትሪክ መኪና በኤሌክትሪክ የሚሰራ መኪና የምንጠቀም ከሆነ ማለት ነው። ውድ ተመልካቾቻችን፣ በዛሬው ፕሮግራማችን የኤሌክትሪክ መኪና አዋጭነትና አትራፊነት ኮስት ኦፍ ኦፕሬሽን በሚለው የመጀመሪያው ክፍላችን የተከታተልነው ይህን ይመስል ነበረ። በሚቀጥለው ፕሮግራማችን ደግሞ ስለ ኤሌክትሪክ መኪና ሜንቴናንስ ወይም ደግሞ ጥገናና ሰርቪስ ምን ያህል ወጪ እንደሚያስወጣን በሚቀጥለው ቪዲዮዋችን የምንመለስ ይሆናል። እንደዚህ ያሉ ቪዲዮች ሊደርሷችሁ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የኤሌክትሪክ መኪናዎችን መግዛት ከፈለጋችሁ 50 ፐርሰንት የባንክ ብድር አመቻችተንላችኋል። ከዚህ በታች ባለው ስልክ ቁጥር ይደውሉላችሁ። ማርኮኖች ነን። ነገም አብረን እንሰራለን።